አለ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር ሁለት ላይ ወናሁ ዮም እለት አድኑ በለት ሪት ሰማከ ሁለት መድኒት ረዳከ ወናሁ ዮም እለት አድኑ። በተመረጠች አመት በተመረጠች ቀን ሰማአለው። የመዳን ቀን ዛሬ ናት፣ ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ማለት ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው። በግሪኮ ከእግዚአብሔር ጋር መዋሃድ፣ ሱታፌ አምላክ ከእግዚአብሔር ጋር መኖር ነው። መዳን ማለት ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። ከእግዚአብሔር ጋር መኖር የሚያበቃ ነገር ነው። መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ እቃ የሆነ ተቀብለ ነው በቃ ምን ለሁልጊዜ አብረ ነው ምን ኖረው ከእግዚአብሔር ጋር መኖርን ጠዋትም ማታም ጧትም ማታም ጠዋትም ማታም ለመዳን መጠቀም አለብን። ሸይጣን እንደሚያደርግ ንገራችሁ። አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ፣ ስለዚህ ልነግራችሁ ይችላለሁ። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርግን። ሳምንት እንታረቃለን፣ የዛሬ ወር እንታረቃለን። እንዳል ቂሙ ነው ይቀራል ማለት ነው። ማዘጌት ቁርባን እናቅዳለን። እንድንዘገይ ነው የሚያደርግን። ይሄ ሁላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት አስር ደናግል ትመስላለች ተባለ። ከዛ አምስቱ ጠባበኞች ናቸው፣ አምስቱ ሰነፎች ናቸው። አምስቱ ዘይት ይዘዋል፣ እነዚ ዘይት አላዙም። ተኙ ሙሽራው መንፈቀ ሌሊት መጣ። እነዚያ ግን ዘይት አልነበራቸውም፣ ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው፣ በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነበር። መዘግየት ነው በር ያዘጋባቸው። ዘይት የተባለች ፍቅር፣ ልጅነት፣ ትሕትና ናቸው። እነዚህን በጊዜ ያላዘ ሰው በር ከተዘጋ በኋላ ይሮጣል። በሩ ሳይዘጋ ነገ ቆርባለሁ ሳትቆርቡ በሩ ይዘጋል። ክርስቶስ መብረቅ እያብለጨለጨ የሚመጣበትን ጊዜ አይደለም ለእኛ ምጽሐታችን ምናችን ነው የምንሞትበት ቀን። በሩ ይዘጋል ሳንቆርብ ይመጣል። ሳንታረቅ ይመጣል። ሳንጸልይ ይመጣል። የቀማነውን ሳንመልስ ይመጣል። የበደልነውን ሳንክሰው ይመጣል። እንደ ተዝረከረክን ይመጣል። የነዚህ ሰዎች የነነዌ ሰዎች ትልቁ ነገራቸው ወዲያው ጊዜን ተጠቅመው መወሰናቸው ነው። እስከ ሶስት ቀን ድረስ ነነዌ ትገለበጣለች አለ። ወዲያው ትገለበጣለች ሲባል ንጉሱም ከዙፋን ወረደ፣ ህፃናትም ጡተው ከብቶችም እንዳይጠቡ ተደረገ። ወዲያው በሶስት ቀን እግዚአብሔር ምሕረት ሰጠ። ያን ምረት ያገኙት በጊዜው በመወሰናቸው ነው። መታረቅ ካለባችሁ ዛሬ በቃ ከዛሬ በኋላ ይበቃችኋል። መቁረብ ካለባችሁ ካልቆረባችሁ አሁን ለቁርባን መዘጋጀት ለቁርባን አሁን ነው። መወሰን ያለብን መጸለይ ያለብን አሁን። እስቲ ጊዜ ይስጡኝ፣ እስቲ እንዲህ ያለ ይስጡኝ። እስከ መቼ ነው ጊዜ የሚሰጠን? እስመ እግዚአብሔር መፍቀሬ ሰብ ሁለቱ ስባት ይጤገስ ኩሎ ጊዜ በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና ሰውን የሚወድ እግዚአብሔር ዘመን አስፍቶ ወራት አብዝቶ እንስሐ ይሰጣል ይላል ቅዱስ ዮሐንስ እስክንድሪ፣ ሃይማኖተ አበው ምራፍ 52 ቁጥር 26 ላይ ሲናገር ወራት አስፍቶ የሰጠን ለንስሐ ነው። ለመዳን የሰጠን እንጂ እንጨቃጨቅበት አይደለም። ስለዚህ የእግዚአብሔር ቤተሰቦች እኔ የምነግራችሁ ነገር እውነቴን ነው እኔ እንግዲህ የምትነግዱት ነግዱ ጊዜ ለዚህ ስጡ ለመዳናችሁ ጊዜ ስጡ ምንድን ነው ምን ስናደረግ ነው ስናነብ መጽሐፍ ቅዱስ ምንድን ነው ስናደረግ ነው ንሳ አባታችን ጋር ስንገናኝ ስንጸልይ ከቤተክርስቲያን ጋር ያለን ግንኙነት ጥብቅ ሲሆን ጊዜ ለመዳን እንጠቀምበት እግዚአብሔር የመዳን ጊዜ ሰጥቶናል። ክርስቶስ ከተወለደ ጊዜ ጀምሮ ያለው ጊዜ የመዳን ጊዜ ነው። በመድኃኒት ቀን እየታመምን ያለን ደግሞ እኛ ነን። በመዳን ቀን ሰው ይታመማል። ሐኪም እያለ ይታመማል። ሰላም እለ ሰው ይታወቃል እንዴ ንግሥተ ሳባ ትትፋት ትትነሳ ወትትፋት ታለዛት ትውልድ የሳባ ንግሥት ተነስታ ይችን ትውልድ ትፋረዳታለች። እስመ መጻት እምጽንፈ ምድር ከመትራይ ጥበብ ለሰሎሞን የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ እንስታ ተጉዛለችና። ዘይ አብይም ሰሎሞን ሃሎ ዝየ ከሰሎሞን የሚበልጥ ጌታ ዛሬ እዚህ አለ። ሰላም በሌለበት ዘመን ጥረዋል። እኛ ግን ባለበት ዘመን ነው። እንጀራ እያለ ነው እየተራብን ያለው፣ ውሃ እያለን የሚጠማን፣ መዳኒት ተወልዶልን ነው የምንታመመው። የመዳን ቀን ዛሬ ነው። የመጨረሻ ድነት ለራስ እስኪ በሉ።